ሲያደርጋቸው ኦኬ በቃ ይሄ ነገር ወደ ሌላ ሳይሄድ ብዬ ሂጄ ብሎ ካደረግኩት በቃ የራሴን ሕይወት ነው። ስሙንም አልጠራ አላነሳውም። ኢቭን ራሱ እንትን ሲባል እረፉ ምናምን ነው ብለው ግን እዛ ድረስ ተካሄዶ ግን አሽሙር ማውራት አሽሙር እዛ ድረስ ተኬዶ እንዴ ጌም ከእንትና ጋር ተጫዎች ምናምን አንድ ቤት ክፍል ውስጥ ተቀምጠው እኔ እኮ ቢያንስ አንድ ቤት ክፍል ውስጥ ብቀመጥ እንኳን እኮ ብትል ማለት ነው አንተ በባህርና በግንጥ ተበልታችሁ አሜሪካ ለመምጣት የምትጋጋጡባት አገር ነው ያለሁት። ማለት እስኪ እስኪ ጋይስ ራሳችሁ እስኪ ፍረዱ። ማንንም እኔ አሁን እሱ ላይ አልደረስኩም፣ ግን በዛ ርቀት መሄዱ ምንድን ነው አስፈለገ? ከዛ አሁን እሱን ስትናገሩት ደግሞ በጎጥ ይኬዳል። ከዛ በአማራ የፈረደበት አማራ አማራ መቼስ ወይ ፈርዶበታል። እንደው አማራ ፈርዶበታል፣ አማራ የፈረደበት ማህበረሰብ ቀጥታ ሄዶ አማራ ይሄ ማህበረሰብ እኔ ምን ከምን ጉድ ውስጥ እንደወጣ አላውቅም። የሰው ሲያምርበት የሰው ት ሲደሰን ዋው ተለውጠሻል፣ ጎበዝ በርቺ ነው እኮ የሚባለው። የቅናታቸው ቅናት ፈረደበት አማራ ማህበረሰብን ለአማራ ትልቅ ሰላም ነው የሰጠሁትኝ ትልቅ በእኔ አሁን አስተሳሰብ ከበፊቱ ለአማራ ትልቅ ሰላም ነው የሰጠሁት ለዚህ ማህበረሰብ ምክንያቱም እኔ ወጥቼ በዘር ከዘር ጋር በተጣላው ቁጥር አማራን በአይምሬ በቃ አማራ እየተጫወተ እንዴ መጀመሪያ ራሳችን እንዋደድ አንድ ሰው በዚህን ያህል ልክ እየቀጠቀጡ ካባረሩ ምንድን ነው እርስ በርስ አትዋደዱ ሌላ ሰው ጋር መድረስ የደሞበት ምን እኮ በስጠፈጥፍ ነው እንዲያደርገው ምንድን ነው እንትና ቀማችሽ እኔ ምን አገባኝ ታዲያ እኔ ቆይ የራሳችሁ ህይወት የላችሁም እንዴ ቆይ ለምንድን ነው የማትረዱትኝ ደምሮ አይምሯጭ እኔ ለየጠላት የጠላት ወዳጄ ነው ብዬ አሁን ቁርቲ ያችን ፊንገር ሾ ስትቀጠቅጥ ላይ ገብቼ አላሽቃበትኩኝ ጎበዝ በርቼ አላልኩ ቤቷ አላልኩ ታብታብ አላልኩም ገስት ላይ አልሄድኩም ራሴ በራሴ ፊንገር ሾን ቅጥቅጥ ማድረግ የምችል አቅም አለኝ አላሽቃ ሌላ ተደራቢ አልፈልግም ማርያምን አሁን እሷ እንደዛ እንዳህያ ወቅጣት እኔ አሁን እንዳህያ ወቅጣኝ ከዛ በኋላ ፊንገር ሾ ስትሰድብልኝ ባይ ሄጃ አላሽቃብጥ መጀመሪያ በእኔ በክብሬ መታለች ብዬ ነው የማስበው እቺ ሆዳም ፊንገር ሾ ግን ሄዳ ኮመንት ላይ አቤት ንግግር እሷን ቁጭፍጭፍ አድርጋ ኮቀጥቅጣት አለች አቤት ንግግር ብላ ትጽፋለች። እኔን ስትሰድበኝ እንዲህ ናቸው። አሁን ደግሞ ይመጡና አቤልን እንትን አቀማችሁ እንዴ እኔ አስባችሁታል። ለወንድ ብዬ ለወንድ ብዬ ከዛ በኋላ ወይኔ እንትን አቀምታኝ ማኔ ቤታ እኔ ጣልኩት ነው የምታነሱት። እኔ የተውኩት ነው የምተውት። እኔ የፈለግኩትን ነው የምትፈልጉት። እኔ የምከታተለውን ሰው ነው የምትከታተሉት። ልዩነታችን እኮ እሱ ነው። እነሱ ያ እነሱ እነሱ የሄዱበት ሰው ጋር አልሄድም ይቅርታ አድርጉልኝ እኔ እነሱ እነሱ የሄዱበት ወንድ ጋር አልሄድም? እነሱ የሄዱበት የሚሰደቡበት ቦታ ገዝተን ሄጄ አላሽቃብጥም? አላሽ እኔ ከነሱ እለያለሁ አቤል አቤል የምትሉ አቤልን እኔ ነኝ እኮ ያገኘሁት እንኳን አረን ከኔ ጋር ነው የሚጫወተው ከኔ ጋር ነው ብዙዎቻቸው የኔ ልጆች የምታውቁት ምናምን ምናምን? ማን ነው ታዲያ እኔ ጋ ጋር ያለውን ሰው ፈልጎ የሚመጣው ልዩነታችን እሱ ነው ማምላክን? እኔ ምንም ችግር የለብኝም። እኔ አቤል ተነስቶ ከማንም ከተጣላው ሰው ጋር እንዴ ከኔ ከኪዲ ጋር ተጣልተን እኮ አቤልና ኪዲ እኮ በጣም እኮ ጓደኛ ናቸው። ለምን ተነስቼ ብሎክ ካላረገውም ለምን ከእሷ ጋር አየዋል ይል ከሌሎቹን ጋር ከተጣላቸው ጋር ሰዎች ጋር ለምን እንትን ይል። ጂጂ ቤቱ ጋር እንደዛ እየሰደበችኝ ሄዳ ግብት እየሰጠችው እኮ ብሎ ካላረጋት ብሎ ካርጋት አልልም እንደዛ አልልም ገብቷችሁ አላለ አይደለ ማርያም አሻንጉሊት ነኝ ዋው ታዲያ ጥሩ ካምፕሊመንት እኮ ነው ጋይስ አሻንጉሊት ለኔ እንደ እንደው ንስ ጀስ ሜካፕ ቡና ፊቴ ነው ስንቱ በፕላስቲክ ሰርጀሪ አይደል እንደ ፊቱ ስንት ሚሊዮን ከፍሎ አሻንጉሊት ለመምሰል መሄደው ምንም አገባን እንደ ብቻ ደራኝ እና እኔ እኔ ላይ አትድረሱ እንጂ ስትፈልጉ ክብራችሁ የምታዋሩት እናንተ ስትፈልጉ፣ አቤል አይደለም። በዚህ እኔን መታችሁ ጫፍ የምነቁኝ ወይ የኔ ቦይፍሬንድ መታችሁ ብትሞክሩት ያኔ መልሱን ሰጣችኋል። እኔ የሚይዛቸው እኔ እኔ የኔ ራሱ ቦይፍሬንድ የሚባል እናንተ እንደ ሰው የሚቆጥሯቸው አይደል፣ እንኳን አይደለም፣ ከእናንተ ጋር ነኝ እንትልኝ። እኔን መታበ እኔን ለማብሸጥ ከፈለጋችሁ ትክክለኛ ቦይፍሬንድ ጋር መታችሁ ሞክሩ፣ ያኔ ታበሽቁኛላችሁ፣ ያኔ ታገኙኛላችሁ። አብሬ ሞዶን አብሬ ማድሮን አብሬ ምኖረው ሰው ጋር ኑና ያኔ እኔን ታበሽቃላችሁ ያ ነው እኔን የሚያበሽቀኝ መንበሽቀኝ ነገራችሁ ያበሽቀኛል ከዛ በተረፈ ሶሻል ሚዲያ ላይ ቀለኞች ናቸው እኔ ኩሩ ሴት ነኝ ለወንድ እንደዚህ ያለ ምናምን አረ በኢየሱስ ትክክለኛ እኮ ህይወት እረስተውታል እኮ ላይክ እያረጋችሁ ጋይስ ትክክለኛ ህይወታቸውን እኮ እረስተዋል እኮ ማምላክን ህይወታቸው ቲክቶክ ሆኗል። ላይፋቸው ቲክቶክ ሆኗል። በማርያም የራሳችሁን ህይወት ኑሩ። በራሳችሁ ታለንት ይኑራችሁ። እኔ አሁን ለምሳሌ ሰው አልፈልግም። ስልኬ ሊዘጋ ነው ማሮች አንዴ። እኔ አሁን ሰው አልፈልግም። ቆይ አንዴ ይቅርታ ደግሞ እዚ እዚህ ያሉ ስንት ተኩላዎች ቆይ ማሮች በራሳችሁ ቆይ ታለንት የላችሁም ላይክ ሰው ማሳቃት ሽሉም ወይ ዝም ብሎ ዝም ብሎ እሙሙ የላኩ ብቻ እንትን ማለት ነው። በራሳችሁ ላይክ ብቃት የላችሁ። እኔ እኔ ምንም እኮ ደግሞ መጥቶ ማለት እንትና እንትና ናገኘችው እንትና ከእንትና ጋር ሆነ። ደግሞ እንደዚህ የሚሉት ፋሽን አለ ማለት ነው። ደግሞ እንደዚህ የሚሉት ሰው እንደዚህ ደግሞ የሚሉት ባህሪ አለ። በጣም የሚያስቀኝ ማለት ነው። አሁን ከእንትና ጋር ከታየው እንትና ብሎክ ይደረጋል። ለምን መታየት አይደለም ማለት ነው። ከነ ምንሽርሽ ጭንቅላቱ ላይ አትቀመጭም። ከነ ምንሽርሽ እኔ ቤታ ምን አገባኝ። ከነ ምንሽራችሁ አትቀመጥም። እኔ ብቻ አትንኩኝ፣ አትንኩኝ ደግሞ ብቃት አለኝ። ለብቻዬ አርበደብዳችኋለሁ፣ አንጫጫችኋለሁ። ለብቻዬ ማንም አጋዥ አልፈልግም። እኔ እንደማንም ስሳደብ ገዝታ አላስገባም አገባችሁ አይ ነው ደግሞም እራሳቸው ራሳቸውም ደግሞ የሚፈልጉ ሰዎች አሉ ራሳቸውም ትክክለኛ ሰዎች መተው በፌክ አካውንት መተው ይጽፉላቸዋል። ታውቃላችሁ አይደል መተው ይጽፉላቸዋል ስለነሱ እንድታወሩና ስለኛ ተወራ ብለው ለወሬም እንዲመቻቸው የሚያደርጉ ሰዎች አሉ ጠንቅቄ ነው የማውቃችሁ ነው እኔ ግን ደስ የሚለው እየሸቀልኩኝ ነው ልዩነታችን እሱ ነው እንደ ድሮ ቲክቶክ ላይ አይደለም እየወቃውሽ እየቀጠቀጥኩሽኝ የፈለገ ነገር ለምን አይመጣም እሻቀልብሻለሁ ነው የምልሽ። አሁን መቼ ጀመርኩኝ። ሌላ ጊዜ በስም ዝርዝር እየጠራሁ ነው የምረግጠሽ። መቅዲ ህይወት የለሽም ታዲያ። እኔ ምን አገባኝ ታዲያ? አንቺ ፋራ ሚውት አድርጊ ሚውት የለም። ታይም አውት ለ24 ሰዓት ተጠጥ ተቀጣል። ነገ ትመጣለክ። አንቺ አሜሪካን ሀገር ቁጭ ብለሽ ቲክቶክ ላይ ደግሞ መታደል፣ እድለኝነት? አይገርምም። እድለኝነት እኮ ነው። ወይ ካለው ተወለድ፣ ወይ ካለው ተጠጋ ነው። መታደል እኮ ነው። አሜሪካን ሀገር ሰው ተቀምጦ ኑሮ እንዲህ ቢሆንበት ቢል እንዲህ ቢሆንበት ተቀመጥኩኝ ተከተቀመጡ ይመታደለው መታ አላማችሁ ሆምለስ እንዲሆን ሜዳ ላይ ወድቄ ነዋ። እሱ ምኞት ነው። እሱ ምኞት ነው። እኔ ደግሞ እንደ ሌላው ሴት አይደለሁም። አሁን እናንተ ጉቲኒ እንደዚህ እያናገራችሁ ወጥታ እንድትሳደብ ነው። እኔ ቤታ እንደዚህ አይነት ሰው አይደለሁም። አላወራም ስለራሴ ራሴ የማወራል። ለምን አባ ነው ስለ ራሴ የማወራል? ደፋር ይሄ እኮ ሶሻል ሚዲያ ነው። ስለ ራሴ ለምን የማወራል? ቢሊን ትከፍላለ? ስለ እኔ ሳውራል? ስለ ራሴ ሻውሪ። እንዴው አንተ አሁን ቁጭ ብለ ስለ ራሴ በዚያ ወላደም ለምን ነው ስለ ራሴ የማወራው? ስለ ቤተሰቦች አላወራም። ስለ ራሴ አላወራም። ስለ ፍቅረኛ አላወራም። እናንተን እየቀጠቀጥኩ ሻቅዬ ደህና ደሩ ብዬ ተኛለሁ። ነገ እመጣለሁ። ስለ ራሴ አላወራም። አንተ ምን ስለ ራሴ አውርቼ ታዝንልኛለህ? አሁን እንደዛ ጉቺ እንደዛ ወጥታ እያለቀሰች እየጮኸች እንኳን ማለት ነው ኮመንት ላይ ኮመንት ላይ እንዴት እንዴት እንዴት እንዴት እንደምትሰድቧት አይቻለሁ። ለእናንተ የሚያሳዝን ታሪክ የአበሻ ሕዝብ አሁን አንድ አያችን እንትና ምትባለዋ ሰው እንዲያዝንላት ምንድነው የምታደርገው? ስለ እናቷ አሟሟት ታወራለች። የሀበሻን ጭንቅላት ቀላለሁ ሰው እንዲያዝንላችሁ ከፈለጋችሁ ሰው እንዲያዝንላችሁ ከፈለጋችሁ፣ ምን ማድረግ አለባችሁ መሰላችሁ? ስለ ልጅ አውሩ፣ ስለ ልጅ ያዝንላችኋል። ስለ ልጅ አውሩ፣ ልጅ የታማብኝ ወይ ደግሞ ልጄ የተሰደበች በሉ። ሐበሻው ሴንሴቲቭ እንትኑ ነው ያዝንላችኋል። ወይም ደግሞ ማለት ነው ስለ እናት ስለ አባት፣ ወይ እናት የታማልኝ ይሁን አባት፣ እናት እኮ ሞታለች፣ የሚያሳዝን ታሪክ ነገሯቸው፣ ያንን የሐበሻን ጭንቅላት። እኔ ደግሞ እንደዛ አላደርግም አላደርግም።

ኮንፊደንስ ዜሮ። ለዛኗ ፍለፊት የተቀመጥኩትኝ ኮንፊደንሱ ዜሮ የሆነ ሰው እንዲህ ነው እንዴ? አይነው እንደምትቃጠሉ የእናንተ ፍላጎት እኔ ልትጥሉ ወደ ታች ቁሽ ቁሽ ቁሽ ቁሽ እያልኩኝ ናው በቢ አይሆንም። አሁን ከአበሻ ጋር ተነቃቅተናል። ምን የግድ የእዛች እስኪ ንገሩኝ። እኔ መች እኮ ማታ እኮ መችተኛው እኮ ሮማን ቤት ተቀምቼ ከዛ ተነስቼ ደሆነ

አቤል እኔ ፍቅረኛ አይደል እንዴ አቤል እኔ እንትና አይደል ቢገናኙ ታዲያ ምን ችግራል? ምን ኔ ከኔ ህይወት ጋር ምን አገናኘ? ስለኔ ስለኔ አይሳደብ ስለኔ አያወራ እንጂ እኔ ምን አገባኝ? መብቱ ነው እንዴ? አስባችሁታል። እንትና ከንትና ጋር ተገናኙ እንዴ እና እኔ ምን አገባኝ ታዲያ? ማምላክ እኔ ምንም አይመስለኝም? ለምን ምን አድርጌ ይምሮ እንደማስተካከላችሁ ይከታተሉኛል። አልከታተላችሁም ነው የምለው አለቀ እኔ እነሱን ግፍተር ወይም ጌም የሚጫወቱትን እየሄድኩኝ ከጠላቶቻቸው ጋር እየሄድኩኝ የማወራ ምን ሰው አይደለም ወይም ደግሞ እነሱ የሚፈልጉትን እየሄድኩኝ ትናለ እኔ እኔ እኔንም የምፈልገውን ነገር ነው እየፈለጉ የሚመጡት ልዩነታችን እሱ ነው ሊገባቸው አልቻልም ሰው እኮ ይታዘባል ይታዘባለ። እነዚህ ሰዎች ምንድን ነው በቃ ቤታ ጋር ቤታ የፈለገችው በእንዲህ ነው። ቤታ ያወራችሁን ሁሉ ከቤታ ስራ ያለውን ሁሉ በቃ መከታት አለው እንዴ ምም ቅናት፣ መቀኝነት ህዝቡ ለራሳቸው አስተያየት ሊሰጣቸው እኔ ምን አገባኝ። እኔ ብቻ ያንኩኝ ቤታ አቤልን አጣምሽን ፕሊስ። ጥበሹ የኔ እናት እንዴ አቤል በወንድ ግን በቁም ነገር ግን በወንድ ምናምን ትጣላላችሁ ላይ በቁም ነገር ግን ላይ ወንድ ጠፍቷል። ወንድ ጥረት አለ የወንድ እጥረት አለባችሁ። ለክ የወንድ እጥረት አለ፣ ቋንድ የወንድ እጥረት አለ። ማሮቼ ዩቲዩብ ላይ ስለሆንኩ ነው ይቅርታ አድርጉልኝ። እዚህ ቤታ ዳሊ ነው በምን አይተ ሆነ ነው። ማር ዩቲዩብ ላይ ሆኜ ነው እዛ እየጻፉ ነበር፣ አትላኩብኝ። አፈላልጋ ካገኘችው ምን ያርጋቢል? እኛ ምን አገባን? እኔ እንደዚህ እንደዚህ ነገር አያበሳጨኝም ብለ ይማምላከን። እኔ የሚያበሳጨኝ ግን ጠንቅቄ አውቃታለሁ ምን እንደሚያበሳጨኝ። ከዛ በተረፈ እኔ እንደዚህ እግዚአብሔር ምስክር ሄደው አምስት ሳንቲም ሰዎች እኔ እንደሚከታተሉ ነው ማቀበቅ ጨጓራቸው ተቃጥሎ እኔን ስራ አርገውኝ ጭንቅላታቸው ላይ ስራ ሆኖባቸው እኔን እንደሚከታተሉኝ ነው። ማርያምን አይምሮ ይስጣው ማስበው። እኔን እየተከታተሉኝ እኔ ያደረኩትን እየሆኑ ነው በቃ፣ ነፍሳቸው የሚያጡትኝ። ከዛ ውጭ ሌላ ነገር የለውም። ምንም አይመስለኝም። እኔ ደግሞ አውቀው ነበረ። ምንድነው ትልቅ ነገር አውቀው ነበረ። የሚታወቅ ነገር ነው እንዴ! ስንቶቹን ለማስገደል ደብዳቤ የሚፈልጉ ሰዎች በሶሻል ሚዲያ ተጣልተው እቤት ድረስ እየሄዱ ዘበኛን ሳይቀር ሪከርድ እያደረጉ ሰው ለመደብደብ በዚህ ያህል ደረጃ የሚሄዱ ሰዎች ጋር አሁን እኔ አይ አታውቁም፣ እናንተ ስንት ነገር በውስጥ እንዳለ ወንድ በሞላበት እኔ ቤት ታዩ። ደግሞ እቲ ለወንድ አይደለም ለስንቱም እንትን የምለኝ እኔ ብቻ ዴቪድ ላይ እንዳይመጡ